ወይ ጉድ አብረሽ ዛሬ አብረሽ ዛሬ ቁም ነገር ሰርተሃል፣ እናቴ። እሷ እኮ በእንደዚህ አይነት አማርኛ እኳ ቢገባት ካልሆነ በስተቀር ሊገባት አይችልም። ይሄር ሌላና ፕራንክ አስመስሎ የእውነት በልቡ ሞልቶ የፈሰሰውን ነገር ነው ዛሬ አውጥቶ የተናገረውና ምን ያደርግ የሰው ልጅ። ከህይወቴ ውጪልኝ አለ፣ አልወጣችም። ልቀቂም ተይኝ አላት፣ አልተወችም። ቢገባት ብሎ ይሄን ፕራንክ አድርጓል። ሄርሜላ ግን ይህን ነገር እንደ ፕራንክ መስሎሽ ፕራንክ ነው ብለሽ ማሰብ የለብሽም። ታስቢያለሽም፣ ብያል አስብም። ከውስጡ ያለውን ነው መሆን ያለበት ነገር ነው ይህን ነገር ያደረገው እና ፕራንክ መስሎሽ አሁንም እሱ ጋ ተጃጃ ይልሻለሁ። በቃ ቢያንስ ሚኒስትሩ ጉዝናት ከህይወቴ ውጭልኝ ልኝ ብሎሻን ከዚህ በፊት ልትወጭለት አልቻለሽም። ስለዚህ በዚህ መልኩ የውስጡ የውስጥ ውጡ የውስጡ ተናግሮ ፕራንክ ነው ሲል እንግዲህ በጥብጧ ያግትሽም ከዚህ በላይ ምን አለ። ከገባ ይገባሽ፣ ካልገባ ደግሞ እንግዲህ ካልገባሽ ደግሞ እንግዲህ ቀጥ ይበት። ሰላም ሰላም፣ ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁን? ያለው እግዚአብሔር ይመስገን፣ ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ስርፍ ይበልልኝ። እመወዳችሁ ማክበራችሁ ውድ የቻናል ተከታዮች። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁም ደግሞ በኮሜንት አበረታቱ እላችኋለሁ። ዛሬ እንግዲህ ሄርሜላን አብርሽ ፕራንክ አድርጓታ ማለት ነው። ፕራንኩ የተመቻችሁ እስኪ በኮሜንት በኮሜንት አሳውቁኝ ማለት ነው። ይሄ ፕራንክ ሳይሆን ትክክለኛውን ነገር ነው አብርሽ ዛሬ ለ ሄርሜላ የተናገራት ማለት ነው። በቃ መሆን ያለበትን። ምክንያቱም ባለትዳር ነው። አይታችኋን። ባለፈው ሄርሜላ ሽ ሩታን ከጎንሽ ልሆንልሽ ከጎንሽ ልሆን ምክንያቱም እስከምትወርጅ ሲላት አታስፈልገኝም ብላ አለችና ቢያንስ እንኳን ይህን ነገር ምክንያቱም አላስተካከልክም፣ አንተ እየቀጠልክበት ነው ያለኸው እንጂ ምንም ለአንድም ቀን ለሩታ ትጎዳለች። ይሄ ነገር ይሄን ሩታ ስታዩ ስሜቷ እንትን ይላል ብለህ አስበህልኝ ስለማታውቅ፣ አሁን አታስፈልገኝም ብለዋለች እና ቢያንስ እኮ ለእሷ ሲል መሆን ስላለበት ግልጹን ነግሯታል። እንግዲህ ከገባት ይገባታል፣ ካልገባት እሷ እኮ አይገባትም። ከሄድሜላ ይገባታል ብዬም አላስብም። ቢገባት ብሎ ነው በፕራንክ መልክ ይሄን ነገር የተናገራል እና ዛሬ አብረሽ ፕራንክ አድርጓታን። ከሕይወቴ ውጭልኝ ምክንያቱም በቃ እኔ ሩታ ጋ መሆን እፈልጋለሁ። ብዙ ነገሮች አሉ። እኔ እናንችን ሰው እኔ እናንች ጓደኛ ማቾች ብንሆንም ሰው የሚያስበን በሌላ ነገር ነው፣ እና ከሕይወቴ ውጭልኝ አላት። እሷ ደግሞ እንዴት ይሄን ትለኛለህ? ብላ እስከ ማልቀስ ደረጃ። እንዴ እሱ ባለትዳር አይደለም እንዴ ለምንድን ነው የማይልሽ ነገ የልጅ አባት ሊሆን ነው። ነገ እንዴት ነው ይሄ ሰውዬ ለሩታ ያልሆናት ለኔ የሆነኛም ብለሽ ያሰብሽው? ለነገሩ እኮ ሩታም ስትመጣ መጀመሪያ ፍቅር የምትባል ልጅ ነበር የአብርሽ በጣም የሚያፈቅራት በእሷ አብዶ አፈቀርኩኝ ብሎ እሷ ጋር ባለበት ጊዜ በእሷ ፍቅር አብዶ መሀል ላይ ሩታ መጣች። እሷን የሰው ልጅ ሸምግሎ ከእሷ ጋር ማስታረቅ ሲኖርበት ሩታ ሩታ እታፈቅረሃለሁ አለችው። ሩታ ጋር ቀጠለ። እሱ ሲጀምር የመጣው የሄደው ጋር አብሮ መኖር ያው የተለመደ ነገር ሆኖበታል። አሁን ለሩታም አልሆናት ያው እንደምታዩት ማለት ነው። እና ሄርሜላ ለእኔ የሆነኛን ብላ እንዴት እንዳሰበይ እኔ አላቅም። እኔ ግራ ገባኝ። እንዴት አይሆናትም? እንዴት ይሆናታል? ለሩታ በዚህን ሰዓት እሱ ከጎኗ በሚሆንበት ሰዓት እሷ ጋር ያልሆነ ነገ ሄርሜላ ከእኔ ጋር ይሆናል ብላ ስታስብ እኔ እንጃ። ከባድ ነው ለእኔ የሆነኛ ብላ ስታስብ ከባድ ነው። እንዴት አይሆናትም? እንዴት ነው የሚሆናት? የሚሆን ቢሆን ለሮታ በሆነ ግን ሆናል ልጅ አይደለም ጭራሽ ማለት ነው። እና ቢገባት ነግሯታል፣ ግን መጨረሻ ላይ ትራንክ ነው ብሎ ትራንክ ነው ብሏታል። እና አብርሽ ደግሞ አንድ ያስኩለት ነገር አለ። እውነት ለመናገር አንዳንድ እውነቶች አሉ አብርሽ ላይ። ምክንያቱም የሰው ልጅ ምኞቱ፣ ሀሳቡ፣ ፍላጎቱ የተለያየ ነው እና በእኛ ግፍፊነት በእኛ ስሜት ሩታ እርጉዝ አይደለችም በሚባለው አማርኛ ሩታ ራቁቷን ወጣለች። ከዛም ደግሞ ራቁቷን ከወጣች በኋላ እንደዚህ አይነት የእርግዝና ምልክቶች አሉ ውሸት ነው እየተባለ እና ሩታ እርጉዝ አይደለችም እየተባለ በየ እንትኑ ሲወራ እሷ ራቁቷን ቪዲዮ ወጣች። ያ ራቁቷን ቪዲዮ ደግሞ ወጥታ ሰው አሁንም አላመናትም። ይሄ ነገር ውሸት ነው አሁንም ሩታ ዋሽታ ነው እየተባለ ነውና ተው ግን አንዳንዴ ማርያምን አብረሽ፣ ራሱ ከሰው ልጅ የተረዳሁት ያየሁት ብዙ ነገር አለ የሰው ልጅ ፍላጎቱ። ሩታ ይሄን ሆዷን ባታሳያችሁ ነገ ዋሽታ ነው እያላችሁት እንደነበረው እንትን ልትሉ ነበር ግን አሁን ደግሞ የእርግዝናዋን የራቁትን ፈቶ ይዛችሁ በየቦታው ይሄ ራሱ እውነተኛ እርግዝና አይደለም እያላችሁ ነው። እና ከዚህ በላይ ምን እናደርግላችሁ። እና የሰው ልጅ በብዙ መንገድ ሊያስብህ ይችላል እያለ ነበር። እና እውነት ለመናገር እኔ የሩታን የራቁት ቪዲዮ ሳይ እንዴት እንደደነገጥኩ ማርያምን፣ በጣም ነው የደነገጥኩት ምክንያቱም አላቅም ብቻ እንዴት አስበው ይህን ፈቶ ይህን ቪዲዮ ፖስት እንዳደረገኝ እንዴ! ከባድ እኮ ነው። እንኳን አይደለም ራቁትህንና እንደዚህ እኳ ኖርማን ፈቶ ፖስት ማድረግ እራሱ የእርግዝና ፈቶ ከባድ ነውና ሁላችሁም ታውቃላችሁ። እሷ ግን ያ ሁሉ ነገር ተቋቁማ የእርግዝና ፈቶዋን ፖስት አድርጋለች። ፖስት ሲደረግ ደግሞ የእኛ ሰው ምንም እንትን ሊላት ሊረዳት አልቻለም። አሁንም በድጋሚ ውሸት ነው ይሄ እርግዝና አይደለም፣ የእርግዝና ሳይሆን ሌላ ፕላስቲክ አስገብተሽ ነው ውሸትሽን ነው። በጣም ብዙ አሰቃቂ ንግግሮች በዛ ላይ እየተቀናበረ ፖስት የሚደረገው የሌላ የፕላስቲክ የነጫጮች ፕላስቲክ አድርገው እንትን ያሉት ፎቶ የተነሱበት ቪዲዮ የሰሩበትና የእሷን አንድ ላይ አድርገህ ለሌላ ነገር መስራት፣ ብዙ ብዙ ነገር እና አንዳንዴ ታሳዝናለች፣ እውነት ለመናገር አብረሽ ይሄን ነገር ተናግሮታን ማለት ነው። ራቁቷን እኮ መጥታ አሁንም ውሸት ነው ብላችኋል። እና የሰውን ነገር በአካል ካላየ በስተቀር ማሟላት፣ የሰውን ፍላጎት ማሟላት አይቻልም። ስለዚህ ተዋት ሲል ነበር ማርያምና የሩታን ፈቶ ብታዩ፣ የሩታ ፈቶ የት ስንት ቦታ አለ! በስንት አይነት አስተያየት ግማሹ እርጉዝ ናት ይላል፣ ግማሹ የራቁት ፈቶ ይዘው ማለት ነው። የራቁት ፈቶ ከተለቀቀ በኋላ ራሱ ስንት ግርግር ተፈጥሯል። አሁን ደግሞ ምን ተነስታ ምን ይዛ እንደምትመጣ እኔ አላቅም። እኛ እኛ እንድንረዳት ማለት ነው። ሰው ስላልተረዳት አብዛሀኛው ሰው በቃ ውሸት ነው ነለ ውሸት ቢሆንም ግን ውሸት ነው እያነከርመናል ራቁቷን መጥታለኝ። በቃ ቢያንስ ያን ነገር ብንረዳት ጥሩ ነው ማለት ነው። እና እሷም ከቤተሰቦቿ ጋር ጥሩ ጊዜ እያሳለፈች ነው። አብረሽም ከወይዘሪት ሄርሜላ ጋር እየተጃዣለ ነው። ወይዘሪት ሄርሜላ እንግዲህ በሚገባት አማርኛ ፕራንክ ተደርጋለች። ይገባታል ብዬ አስባለሁ። በእርግጠኝነት ይገባታል። ከህይወቱ ተወጣለች ብዬ አስባለሁ በሚገባ ነው። ከውስጥ ያለውን ነው የነገራት። በቃ እኔ ህይወት አለኝ፣ ሰው በሌላ መንገድ እየተረዳ ነው የእኔና የአንችን ግንኙነት። ሰው በሌላ ነገር እየተረዳው ስለሆነ በቃ እኔ የራሴን ህይወት መኖር እፈልጋለሁ እና አንቺም የራስሽን ህይወት ኑሪ ሄርሜላ ተይኝ በቃ ከህይወቴ ውጭ። ረመች ከገባሽ ገባሻል፣ ከገባሽ ደግሞ እንዲሁ እየተጃጃልሽ ትቀሪያለሽ። ከዛ ደግሞ የሩታ እጣ ፈንታ አንቺ ጋ ይደርሳል ማለት ነው። የሩታ እጣ ፈንታ ሄርሜላ ላይ ይደርሳል። ነገ እንደዚህ ወዲያ ወዲ ስትይ እንደ ሩታ አርግዘሽ ትቀመጫለሽ። ከዛ በኋላ ምን ይሆናል? በቃ ወደ ለቅሶ ይመጣል። እውታ ይቅርበኝ ማለት ይመጣል። እና ለዛች ሴት ያልሆነ ያን ወንድ ለእኛ ይሆንና ለእኔ ይሆናል ብለሽ ማሰብሽ ትክክል ነው ብዬ አላስብም። አሁንም በድጋሚ ስህተት ነው። እንግዲህ ከዚህ ቪዲዮ ከተማርሽ ትማሪያለሽ፣ ካልተማርሽ ግን አሁንም ደግሞ ራስሽን እንደ ወደ ራስሽን ዝቅ እያደረግሽ ሴትነትሽን፣ ሴቶችን እያሰደብሽ እንዲሁ ትኖሪያለሽ እንዲሁ ሴቶቻችንን እያሰድብሽ እንዲሁ ትኖሪያለሽ እልሻለሁ። ወይዘሪት ሄርሜላ፣ በዚህ መቀጠል የለብሽም። ሁሉንም ነገር ትተሽ ሰላም እንድንሆን ለእኛ ለሴቶችም ክብር ይኖረሽ ራስሽን ጠብቀሽ ቪዲዮሽን ብትሰሪ እህትና ወንድምነን እኔ እናንተ ከዛሬ ጀምረን ብለሽ ራስሽን ሆነሽ ራስሽን ጠብቀሽ ፍቅር እኮ እንዳደረጉት ነው። ያ ሰው ፍቅር ሲሰጥሽ ነው አንቺም ፍቅር መስጠት የምትችይው። ብቻሽን ከሰው ባል ላይ ተንጠልጥለሽ አፈቅርሃለሁ ከአንተ ጋር ግዴታ መኖር አለብኝ ማለት ይሄ ስህተት ነው። እና ሁላችሁም ከዚህ ቪዲዮ ትማራላችሁ ብዬ አስባለሁ፣ አንችም ሆንሽ ሄርሜላ እና በቀጣይ ቪዲዮ እስከምንገናኝ